በሆነ አማርኛ ልጁ ያንተ ነው አይደለም፣ በቃ ይሄ ግልጽ ነገር ነው። አፈልገው ላይሆን ይችላል፣ አጋጣሚ ሊሆን ይችላል፣ ድንገት ሊሆን ይችላል፣ በሆነ አጋጣሚ በስተት ሊሆን ይችላል። ገብቷል። ሆን ብለህ ነው በካሜራ ፊት የምትጠይቀኝ። ኦፍ ኮርስ ኦፍ ኮርስ መጥፋት ይችላል። በነገራችን ላይ ይጥፋል፣ አታምጣ ስለ ኦይ በላቸው ውዲኑ ደህና ነው ወይ አገሩ ከብቶቹ ቀዩ ሰላም ነው ወይ ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤት ሰዎች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በእያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸል እያልኩኝ ይህን ቪዲዮ ስጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ልጆቻችን አያልቅባቸው የትናንትናውን ውርጅብኝ ተላልፈው እንግዲህ ዛሬ ላይ ደርሰው መጥተዋል ማለት ነው። በዛሬው ስ ደግሞ እንደምታዩት እንግዲህ ጓደኛ ማሾቹ ድጋሚ ሌላ ጦርነት ሊፈጥሩ ነው ማለት ነው። በነገራችን ላይ ታምኑላችሁ ዛሬ ዋው ነው፣ በጣም ነው የሚያምረው። የፈቲ ነገር ብቻ በጣም ያምራል። እነሱ እንግዲህ ሁለቱ ብቻ ቢጨርሱት ጥሩ ነው ብዬ አስባለሁ። ማለት በመካከል ሌላ ሰው እንደዚህ እነሱን የሚያጣላ ሰው ሊኖር ይችላል ወይ ደግሞ አሉባልታዎች ሊመጡ ይችላሉ። እና ምንም ችግር ሲኖር ሰው ሳይገባባችሁ በራሳችሁ መንገድ የምትወጡት ነገር ሲሆን፣ ሳትቀያየሙ ነገሮችን መፍታት ይቻላል ማለት ነው። እና እንግዲህ እናንተም ሌላ ሰው እንዳታስገቡ ፍጅታችሁን ጨርሱ። ግን እኔ በጣም የሰማሁት ሌላ ሰበር ዜና አለ ልጁ የማን እንደሆነ የሚያረጋግጥ ወይም ደግሞ እንዴት ልበላችሁ እንትን የሚል በቃ የሚያመዝን ነገር አይቻለሁ። ግን ንገሪኝ ካላችሁኝ ጻፉልኝ በኮሜንት እነግራችኋለሁ። ለእናንተ ማል ሆነ የለም። ግን ልጃችን አትጨናነቂ፣ እኛ እያለን ምንም የሚያሳስብሽ ነገር የለም። ለልጁ አክስትለን ምንም አያስጨንቅሽም። ስለዚህ እኛ እናሳድግ አይደል ልጃችንን ማለት ነው። ስለዚህ አትጨነቂ ለማለት ፈልጋለሁኝ። ሲቀጥል ደግሞ አይ አተራምሴው አተራምሴው ማለት ነው። የአተራምሴዎች አምባሳደር እንግዲህ ዛሬ ወደ ኢትዮጵያ ገብቷል፣ ወደ ኢትዮጵያ ገብቷል። የፈራችሁት እንግዲህ አልቀረም። ጠፋህብን ናፍቆታችን ስትሉ የከረሟችሁ በጎችዬ፣ እንግዲህ አብርሽ ከነ ሚስቱ ጫጉላ ሽርሽራቸውን ጨርሰው ወደ ኢትዮጵያ ገብተዋል። መልካም የጦርነትና የትርምስ ጊዜ ብያችኋለሁ። እንግዲህ ቻሉት ቻሉት፣ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ምን ይደረግ ምን ይደረግ ሲንገሩኝ፣ ይሄ ይደረግ በሉ። እንግዲህ ቀድማችሁ እናንተ ናችሁ የጠቆማችሁት፣ እኛ አይደለንም እኛ አይደለንም እና ራሳችሁ እሱኖ እንዳትሉ እሱኖ እንዳትሉ እሱኖ እንዳትሉ ምናምን ትላላችሁና፣ ግን እንዳንል የሚያደርገን ነገር እንትን አልሰጣችሁን ምድል ማለት ነው። ለምን ሁሉን ነገር በቃ ደፈደፋችሁ በገዛ ልጃችሁ ላይ ማለት ነው። የእኛ ችግር አይደለም ይህ። ደግሞ ሶሪ፣ የራሳችሁ ችግር ነው። ስለዚህ እኛ አንጠይቅም በዚህ ማለት ነው። በጣም ከፍተኛ ጦርነት ትርምስ ነው የሚታየኝ እኔ ከቤቴ ሆኜ፣ እንደምታ እንደምታዩ ጭር ሲል በጣም ነው የሚደብረኝ፣ አልወድም። እንዴ እንዴ ሚዲያው ተነፈሰ እኮ በቃ፣ የተነፈሰ ጎማ ታውቃላችሁ፣ እንዴት ነው አገልግሎት አይሰጥማ፣ እንደዛ ሆነ እኮ እኛማ፣ ተረሳን እንዴ። ትላልቅ የሚባል አካውንት ራሱ እኮ የለም እኮ፣ ሞተ ሞተ። ዩቲዩብ ራሱ ደከመ መሰለኝ ይሄ ንፋሲው መንፈስ የማይታወቅ ድርጅት በጣም በቃኝ። ዶላር በዛባችሁ ብሎ ነው መሰለኝ፣ እንዳለ ረገጦ ቻናሉ ሁላ ማለት ነው። እና ቤተሰቦች እዬ ለማንኛውም በጣም ብዙዎቹ እናንተ አትናደዱ፣ ሌላ ሰው አምጡ በቃ። ሌላ ልጃ አስረገዘ እንዲባል ማለት ነው። እኛ ግን ከመጣም ደግሞ ከአ ውጪ አ አዬ አ ማለት ነው የእኛ ምድ አተራማሽ ማለት ነው። አየ ይንጣለን ገብቷቸዋል ብዬ አስባለሁ። እንዴ በሱ ቃል የለም፣ በሱ ቃል የለም። እንጀራ ነዋ ብሏል። እንዲ እኮ ገንዘብ ያስፈልገኛል፣ ወር ገንዘብ ያስፈልገናል። እና በተቻላችሁ መጠን ሞቅ ሞቅ ሞቅ ቸብ ቸብ ቸብ እያደረጋችሁ እንትን በሉት ማለት ነው። ሂዱበት በሏቸው። ግን ታዲያ ርዕስ ርዕስ እያስተካከላችሁ አደራችሁ። ሁለተኛ ይሄ የእኔ መድገም አልፈልግም፣ ትናንት የተሰራበትን ርዕስ እንዳትጠቀሙ። በጣም ይዘገናል፣ ያስጠላል። ግን ሌላውን አንዳንድ ኮሜንቶች እያየሁኝ የሳቀኝ የነበረ ጎሽ፣ ተከታታይ ድራማ ሆኗ በቃ ወገን፣ ነገሩ ወዴት እየሄደ ነው ይላል። የልጁ አባት አበጋዝ አይ ቡሪካ ናቸው። ፉፉ ምስጊን ይላል ደግሞ። ዚጋሽ ቋላጭ ማለት ነው። ፕራንክ ቢሆን ደስ ይለኛል። ካልሆንም ደግሞ ለበጎ ነው። ፍቅርያ ይዞሽ ፕራንክ ኦፍ ይላል። ቢሆን ቢሆን የፉፉዬ ቢሆን ደስ ይለኛል። ሲቀጥል ፕራንክ ነው። በሆ ዶክተር ያለው ሌላ፣ የሚያወራው ሌላ። ሁሉም ነገር ፉፉዬ ላይ አይለጠፍ። ቡሪካ ከአንተ ቢሆንስ ለምን ከፍ ተለይተ አንተ ጋር ነበረች ቢሆንም፣ ልጅ ጸጋ ነው። አለቀ። ፉፉዬን ተፋቱት በእናታችሁ ፍቅር የምታረገው ነገር አልጣመኝም። አለቀ። ከፉፉ ለመለየት ሰበብ ፈልጋ ከሆነ መንገዱን ጨርቅ ያርግላት። ሴትና ወንድ አንድ ቤት አያድርም ስትል አልነበረ? ዛሬ ምን ተፈጠረ? እባክሽ አለቅላቂ ፉፍዬ ፉፍዬ

ን ፍቅርነት የኔ ቆንጆ ልልቷ ካል ተሸነፍንላት። አትነግረንም? ከማንም ያረገዘችው የአይላ ምን ጉድናችሁ? ለማንኛውም ቀጥሉበት። ያን ቤት ፍቅርነት የንፉፉ የምቡሪካም አዎ፣ በአንድ ላይ ሄዱበት። የጦስ ዶሮ ቤት መቼ ነው ግን የሚለቀቀ? ፍቅር ድንግልነች። እናንተ ምን ማስደንገጥ ነው? ፍራንክ ነው። ፍቅርዬ ተናፍቃለች። ዛሬ አይ ፍቅር እስካሁን ሰላም ነበረች። ከአብርሽ ጋርም ከፖፖ ብሩክ ሲመጣ ችግር ተፈጥሯል። ሲጀመር ልጅ ዱርዬ ነው። ይቅር ይበልሽ። አንቺ ደግሞ አታሽ ቋልጽ ሲ ምን ትመስላለች? በእናታችሁ ቡሪካን የመሰለ ድማ ጀግና ጓደኛ ነው። ወንድም የላችሁ ያንዳንድሽ ታሽ ቋል ጥራ አይመቸኝም። ማይመስል ነገር አታውሉ ማለት ነው። ምን ትመስላለች ጦጣ? ይህኔ አስተዋይ ወንድም ፉፉ እየተረጋጋጠን ሊከር ነው አውቀ ነው። አንድ ቀን ትናገራለች። አዎ እነሱ እንዴት ነው ያሰቃዩዋት? እንደዛ ደም ደም እኮ ነው ያለቀሰችው ቁጭ ብለ ማለት ነው። እነሱ ለምን ይሄን አደረጉ? ለምን እንደማይችሏት ተናግረው ነው ገና። ይቅርብን አንችልሽም፣ ይቅርብን አንችልሽም ብለው ነው። ያለበለዚያ አትፋታቸው ፍቅር። ይሄ ምን ታመጣላችሁ? ክፍል አራት በሰዓት ከች በሉልኝ። አይ ሙስሊሞች ባላ ዝሙትን በአደባባይ እያስተማራችሁ ከሆነ ለኋላ ወላይ ምናምን አታደርገውም አታደርገውም አታደርገውም። ይላል፣ ደግሞ እዚህ ጋር ይሄ ነገር ደስ የሚል ፍቅርዬ ፕራንክ ነው በ እባክሽ ለምንሽ፣ ብዙ ጠላቶች አሉሽ፣ ከሚን በላይ ክብር ይበልጣል። እናንተስ እንዳወዳ እናንተስ እንዳወዳ ሂዱበት እኔ ፈቅጅ ያለው ቡዲካ ጀግናው ይላል። ደግሞ የሩታ አድናቂዎች ማለት ነው። እውነት ለመናገርን የሩት አድናቂዎች መጥተው መልካም ይጽፉትን ልቦናቸው ምን ያህል ሁለት ሰባት ጸበል እንደተጠመቀና ንስሐ እንደገቡ በደንብ ያስታውቃል። ምን ነው እናንተ ልብ ቢሰጠኝ ትላላችሁ? የልጇ አባት ጠርጥሬ ጠርጥሬ አለኝ እንዳልናገር ከበደኝ። እንደሆዲፍቸው አይመስላችሁም? ብላለች አንዷ ደግሞ ይሄ ነው፣ ይሄ ነው የል ልጅ አባት በቃ ዛሬ ገብቷል። ልጁን ያስመረምራል፣ ያምናል። ከዛ በኋላ ቤቱን አል እንትን አይደለም አራኔ ምናምን ቀድሜ የምናገረው እናንተ አፈኔ በ በሉ በሉ ቻዋይ ነው ወዶች ይሄ እንደዚህ ያረኩኝ። እኔ ኮሜንት ማንበብ ከጀመርኩ አላቆም። በጣም ነው ማንበብ የሚያስደስተኝ። ለማንኛውም ጥቂት አንብቤ ፈታ እንዳረኳችሁ ተስፋ አደርጋለሁ። እንደምወዳችሁ አትርሱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ ደግሞ በሌላ ጦርነት እስከምንገናኝ ወዳችኋለሁ። ባይ ባይ ባይ ባይ። ሼር ሼር እያረጋችሁ 10000 ቻው።